ምን ይሰራል እኔ ማላቆ ሰው? እኔ ሳቀዋለሁ እኔ ምን አቅልሻለሁ? ዛሬ እንግዲህ ጨረቃዎች በአዲስ ቪዲዮ መጥተዋል ማለት ነው፣ በአዲስ ሀሳብ ማለት ነው። ቤተሰብ እንዴት ነው ነገሩ? እኔ ግራ ገብቶኛል፣ የምሬን ማለት ነውና ምንም ቢሆን እንዴት ነው እንዲህ አይነት ነገር እንዲህ አይነት አይዲያ? ሀይሚን በጣም ነው የሚያሰድባት። ባለፈው ስንት ሺህ ስድባ የታችዋል ግን ሀይሚ አይበገሬ ጀግና ሴት ናትና 250 ሺህ ዛሬ ትገባለሽ ማለት ነው። ቪዲዮውን እስከ መጨረሻ እዩላት። ቪዲዮውን እስከ መጨረሻ ካያችሁት ሰብስክራይብ ራሱ ይጨምራል ትገባለሽ ማለት ነውና እንግዲህ ጉዞ ወደፊት። ነገር ግን የዛሬው ነገር እኔ እንቆቅልሽ ነው የሆነብኝ ምክንያቱም ብሩክ ይቅርታ ለመጠየቅ ይቅርታ ልጠይቅ ነው ብሎ ከሱ ቤት ቪዲዮ የመግቢያ ቪዲዮ ሰርቶ ከዛ ወደ ሷ ቤት ነው የሄደው ማለት ነው። ሀይሚ ቤት ሲሄድ ግን ካሜራ ይዞ ሌላ ሰው ነው ያየነው ማለት ነው። እሱ ግን ሲጠየቅ ልጁ ማለት ነው። በነገራችን ላይ እኔ አላወቅኩትም፣ እስኪ እኔ እንጃ አላወቅኩትም። ልጁ ለመጀመሪያ ጊዜ ሳየው ነውና ከመንገድ አግኝቻት አሟት ይዣት መጥቼ ነው የሚል መልስ ነው የሰጠ ማለት ነው። ወዴት ወዴት ነው እንዴት ነው ማለት እኔ እንጃ የባለፈው ሀሳብ ሳይቋጭ አሁን እንደገና ሌላ ነገር ነው የመጣውና ብቻ ብሩክ ይቅርታ ለመጠየቅ ፈልጌ ነበር ነው ሲል የነበረው። ከሱ ቤት በተሰራው ቪዲዮም ከልቡ ነው ሲያወራ የነበር ብሩክ ማለት ስለተፈጠረው ነገር ሀይሚ፣ እንዴት እኔን ነበር ፈርስቶፎል ፈርስቶፎል ማመን የነበረባት፣ እንዴት እኔን ሳታምን ሌላ ሰውም እንዲያረገ እንዲያረገ ቢያት እንዴት ታምናለች? እኛን ለመለያየት ብዙ ሰው አለ። ነገር ግን ነገሮችን ክሊር አድርጌ ይቅርታ ለመጠየቅ ነው። እም ሄደው ብሎ አበባ ይዞ ሄዷል ማለት ነው። ይሄ ነገር ግን እንዴት ነው ቤተሰብ? እኔ ምንም አልገባኝም። እውነት ለመናገር ማለቴ በእርግጥ እንግዲህ እስኪ ስራ እንደሆነ ግልጽ ነው። ቢሆንም ግን ሀሳቡ እንዴት ነው ሀይሚን የሚያሰድብ ነው፣ ግን ስድብ ምንም ማነነም አይገልም። በነገራችን ላይ ማለት ነው ሰላስ በላ ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት፣ እያልኩኝ ውድ ቤተሰቦች ቆይቼ ነው ሰላም ያልኳችሁ፣ ምክንያቱም የተምታተ ሀሳብ ነው። ዛሬ የተለቀቀው ቪዲዮ ማለት ስራ ሆኖ ሳለ ግን ማለት ሀይሚ እንግዲህ ብሩክ እንዲህ አድርጓል፣ ይሄን ነገር ያልገባኝ ነገር አለ፣ ያስረዳኝ እያለች ባለችበት ሰአት ዛሬ እንደገና እሱ ነገር ተቀይሮ ሀይሚ ሀይሚ ቤት ሲሄድ እንግዲህ ሀይሚም ተናዳ ብርጭቆ ሰብራለች ማለት ነው እና ሀይሚዬ፣ ተረጋጊ ምንም ይሁን ምን ተረጋጊ። በጣም ነው የተናደደችው ዛሬ ሀይሚ ማለት ነው እና ብሩክን፣ ለምንድን ነው እንደ ልብህ የምትናገረው? ለምንድን ነው ምን ሁነሽ ነው አሞሽ ነው ወይ ማለት ሲገባህ ማን ነው ብለህ ለምን ጠየክ? ነው ያለች ማለት ነው። እንግዲህ ማለት የብሩክ ጓደኛ ሊሆን ይችላል አይደለ እንዴ? ቤተሰብ መቼም እዛ ቤት ሀይሚ የማታውቀው ሰው ወይም ብሩክ የማያውቀው ሰው አይመጣም። ሀይሚ ደግሞ የፈለገ መቶ ሺህ ወንድ ቢደረደር ከብሩክ ውጭ ምንም እንደማታረግ ግልጽ ነው። ስለ ድምጽ በጣም ይቅርታ ማለት ነው። ንፋስ ላይ ስላለው ድምጽ ይገባል እያስተጋባ። ስለዚህ ሀይሚ የፈለገ ነገር ቢሆን ምንም ቢሆን ከብሩክ ውጭ ምንም ነገር እንደማታደርግ ግልጽ ነው። ነገር ግን እንደዚህ አይነት በቃ የተሻለ አይዲያ ብታመጡ ደስ ይላል። እንዴት ነው አስተማሪ ነገር በቃ አላ አደለ። እናንተ እኮ በጣም ችሎታ አላችሁ። ይብን እንዴት ነው ከሚኪ ጋር ሁናችሁ እንደዚህ በቃ ተጋግዛችሁ እነፍጼም ሁናችሁ እንደ ሙቪ ነገር እንደፊ ፊልም ነገር ብትሰሩ እኮ እናንተ የተዋጣላችሁ ናቸው። አሁን እኮ ሶሻል ሚዲያ ላይ እስኪ አሁን በሀይሚ ስም የማይሰራ አለ? የሀይሚን ስም የማያነሳ ማን አለ? ማንም የለም። ስለዚህ በጣም የብሩክና ሀይሚ ስም በተለይ የሀይሚ ስም ሶሻል ሚዲያ ላይ ታዋቂ ነውና እንደዛ ብሰሩ በጣም የተሻለ ነው። የምሬን ማለት ነው። እና ሀይሚ ዛሬ አሁን በጣም ተናዳ ብርጭቆም ሰብራለች። ለምንድን ነው ምን ሆነሽ ነው ብለህ መጠየቅ ሲገባህ ማን ነው ለምን ትላለህ? ብሩክ እንግዲህ ቤት አልተሳሳትኩም እያለን ሄደ። ግን እኮ ስራ ነው። ቤተሰብ ምንም ቢሆን ማለት ነው። የምሬን እኔ ስራ እንደሆነ ነው የሚገባኝ ምክንያቱም እንዴት ነው? እረ ተው ተው፣ ጨረቃዎች ተው ተው። ብቻ ግን ጉዞ ወደፊት። ስድብ፣ ያው ሀይሚ ትሰደባለች። ምንም ማድረግ አይቻልም። አሁን ይሄ እኮ እውነት መስሏቸው ሀይሚ ከወንድ ጋር ምናምን ብላችሁ ደሞ ቲክቶክ ላይ ሄዳችሁ ደሞ ፎቶ ዘግዝቁ ርብስ ማመሽ እንደሚገባችሁ ግን አላውቅም የምሬን ማለት ነው። ብቻ ግን ስራ ነው እየሰሩ ያሉት። በደንብ ቢሰሩ አሪፍ ነው፣ ግን ደግሞ በተሻለ አይዲያ ከዚህ የተሻለ አይዲያ ይዘው ቢመጡ ደስ ይለኛል። በጣም ታዋቂ ስለሆኑ ምርጥ ምርጥ አይዲያ እንደ ፊልም እንደ ሙቪ አሪፍ ነገሮችን ቢሰሩ በጣም ደስ ይላል። እንግዲህ ግን ያው መጀመሪያ ሰላም ይውረድ ብሩክ። እንግዲህ ሰላም ከወረደ የ ሁለት መቶ ሀምሳ ሺዎንም አብረን ጥሩ ጊዜ እናሳልፋለን ምናምን ሲል ነበረ። ና እንዴ ከመጀመሪያው እስካሁን እኮ ስራ ነው እየሰራችሁ ያላችሁት። ና ብሩክ በሱ ቤት ሆኖ ያወራው ነገር እኔ እንደ እሪል አድርጎ ሲያወራ ሰምቻለሁ። ማለቴ ያልገባኝ ነገር ስለሆነ ነው ቤተሰብ ይቅርታ አድርጉልኝ እንደ እሪል ስላችሁ ሀይሜን ማመን ነበረባት። እንደዚህ እንደዚህ ለምን ሌላ ሰው ያየችውን ነገር ማመን የለባት? ምን ላድርገውም አላድርገውም ወይ ለእኔ ማስረዳ ነበረበት ብለዋል። ይሄ ትክክል ነው፣ ግን እኳ ስራ መሆኑ ግልጽ ነው። ስራ መሆኑ ግልጽ ሆኖ ሳለ ይሄ ነገር አልገባኝም ማለት ነው። ምክንያቱም መቼም ሀይሜ የፈለገ ነገር ቢሆን ይሄን አየው ይሄን የምትለው ምናልባት ባለፈው አንተ እንደዛ ስላልክ እሷ በድሯ ለመመለስ አስባ ይሆናል። ሲቀጥል ደግሞ እንግዲህ አንተ ከሀይሚ በፊት ያሳለፍካቸው አንዳንድ ሴቶች ፎቶ ልከ ውላት ሊሆን ይችላሉ። ግን ደግሞ በመሀላችሁ በጣም ብዙ ጠላት እንዳለ ግልጽ ነው። በጣም ሀይሚና ብሩክ መጠንቀቅ ያለባቸው ነገር ቢኖር ማንም ሰው እየመጣ ብሩክ እንዲህ ነው ቢላት፣ ብሩክ ልጅ ያለው ቢላት፣ ሀይሚ ማመን የለባትም። ሀይሚ ሌላ ጓደኛ፣ ሌላ ፍቅረኛ አላት ቢላት፣ ብሩክ ማመን የለበትም። በቃ መጀመሪያ እርስ በርስ ቸው የፍቅር ዋናው ትልቁ ሚና ምንድን ነው? መተማመን አለባቸው። በቃ የፈለገ ሰው ፎቶ ቢያመጣ የፈለገ ሰው ቪዲዮ እንኳን ቢያመጣ ሀይሚ ራሱ በቃ ከብሩክ አፍ ካልሰማች ማመን የለባትም። ብሩክም እንዲሁ ሀይሚን እንዲህ አጥፍታለች ቢባል ሀይሚን በቀጥታ ነው ማናገር ያለበት ከሷ አፍ ከሰማ እረስ በረሳቸው ከተማመኑ ለዚህ አጥፋት መፍትሄ ይፈለግለታል ማለት ነው። ግን ደሞ በጣም በብዙሃኑ ስለምትወደዱ እናንተን ለማላየት በጣም ብዙ ሰው ሚጥር አለና፣ ይሄን ነገር ደግሞ እናንተ እንዴት ነው በቃ ማወቅ መቻል አለባችሁ ብዬ ነው የማስበው። ምክንያቱም ሀይ ሚና ብሩክን ለማላየት እስኪ ገንዘብ ራሱ እስከ መክፈል ድረስ ይደረስ ባሉ አስባችሁታል? እስኪ አስቡት። እንግዲህ አሁን እነዚህ ገና ሁለት ፍሬ ልጆች አሁን ይቱ ብለው የሚሰሩ በራሳቸው ነው ማንን የማይጨምሩ ያኔ ማለት ፖለቲካ የሉበት ከምን ከምን በቃ ከሁሉም ነገር የጸዳ ነገር ነው። ሰላሳ ደቂቃ ቢበዛ አርባ ደቂቃ ነው ቪዲዮ የሚሰሩ ታዲያ ለምን አደጉ ለምን ተለወጡ ተብሎ እነሱን ለማለየት የማይቆፈር ጉድጓድ የለም። ምንም ይሁን ምን እኔ ቤተሰብ የምረቃ ፋሚሊ ማለት ነው። የምሬ እንመላችሁ በ በቃ ሀይሚና ብሩክ አብረው ለመዝለቅ እስከ መጨረሻው ድረስ አብረው በቃ የሚያረጅ ፍቅር አብረው እንዲያረጁ ከፈለጉ ወልደው በትዳራቸው ደስተኛ መሆን ከፈለጉ እርስ በርሳቸው መተማመን አለባቸው። ሞር ማለት ነው። በእርግጥ አሁንም ይተማመናሉ። ነገር ግን ማንም ሰው እየመጣ ብሩክ እንዲህ ነው፣ ብሩክ እንዲህ አርጓል፣ ከሴት ጋር አየነው፣ ቪዲዮ ያለን፣ መረጃ ያለን ብትባይ፣ ሀይሚ መስማት የለብሽም። በቃ መጀመሪያ ብሩክን ጠይቀሽ ከሱ እንትን ከተረዳሽ በኋላ ነው። ብሩክም ሀይሚ እኮ የድሮ ፍቅረኛ አላት ምናምን ቢባል ማመን የለበትም። መተማመን ያስ